የመጨረሻው ዘመን ይህች አምራ ተውባ የምናያት አለም እንደ ጨርቅ ተጠቅልላ የምትጠፋበት ለብዙዎች አስፈሪ የሆነ በሳይንስም ጭምር የተመሰከረለት የተለያዩ ፊልሞች የተሰሩለት የመጨረሻው ዘመን እየተቃረበ እንደሆነ ብዙ ምልክቶችን ማንሳት ይቻላል። ይህ ያለንበት ዘመን በመጽሐፍ ቅዱስ የምጣር መጀመሪያ ነው ተብሎ የተጠቀሰው የመጨረሻው ዘመን እንደሆነ ከሚያሳዩት በርካታ ምልክቶች መካከል ዋነኞቹን በዛሬው ቪዲዮ እንመለከታለን። አብራችሁን እንቆዩ። የመጨረሻው ዘመን በተደጋጋሚ ስለ መጨረሻው ዘመን ሲነሳ እንሰማለን። በቀጥታ ወደ ምልክቶቹ ከመግባታችን በፊት እስቲ የመጨረሻውን ዘመን ምን እንደሆኑ በጥቂቱ እንደስ እግዚአብሔር ይህን ዓለም የፈጠረበት አንዱና ዋነኛ ዓላማ ሰዎች በዚህ ምድር ላይ አሁን በምንመለከተው ወይም በምናውቀው መንገድ እንዲኖሩ ሳይሆን በዚህ ምድር ላይ በሚሰሩት ስራ መሰረት ወደማያልቀው ደስታ መንግሥተ ሰማያት አሊያም ዕረፍት ወደሌለው ሰቆቃ ገሃነም የሚወርሱበትን ሆኖ ሳለ እንዲሁም ደግሞ የእግዚአብሔርን መንግስት ወርሰው እርሱን ሲያመሰግኑ እንዲኖሩ ማድረግ ነው። በዚህም መሰረት አሁን ከምድር በሞት የሚለዩ ሰዎች ለጊዜው እንደየስራቸው በገነት አሊያም በሲኦል ከቆዩ በኋላ ጊዜው ሲደርስ ይች የምናያት አለም ጠፍታ ሁሉም ሰው ሞቶ እንደ ቀድሞው ባልሆነ መንገድ ጌታችንና መድኃኒታችን ኢየሱስ ክርስቶስ በክብር ተገልጦ የሞቱ ሰዎች ከሞቱበት ተነስተው እንደየስራቸው ወደ መንግስተ ሰማያት አሊያም ወደ ገሃነም ይሄዳሉ። ይህ የሚሆንበት ዘመን የመጨረሻው ዘመን ብለን የምንጠራው ሲሆን ስለዚህ ስለ መጨረሻው ዘመን መዳረስ የሚገልጹ የተለያዩ ገለጻዎች በመጽሐፍ ቅዱስና ሌሎች መጽሐፍት ላይ ተጽፈዋል። በማቴዎስ ወንጌል ምዕራፍ 24 ቁጥር 5 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ፍጻሜ ለሐዋርያት በሚነግርበት ወቅት ምልክት አድርጎ የጠቀሳቸው ምልክቶችን በየዘመናችን ምን ያህል እየተፈጸሙ እንደሆነ እንመልከት። ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉና ብዙዎችንም ያስታሉ። በዘመን እኔ ክርስቶስ ነኝ ብሎ ተነስቶ የነበረ አንድ ሰው የተለያዩ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲያደርጋቸው የነበሩ ተአምራትና ምልክቶችን እያደረገ እንደነበር የቅርብ ጊዜ ትውስታችን ነው። ከዚህም ባለፈ ይህ ግለሰብ እኔ ክርስቶስ ነኝ ብሎ በሚያደርጋቸው ተአምራት ተማርከው ይህንን ግለሰብ የሚከተሉ ሰዎች ጥቂት የሚባሉ አልነበሩም። በለያየ ዘመን ላይ ይህ አይነት በድፍረት የሚነሱ ግለሰቦች የነበሩ መሆናቸውም ከታሪክ ብንረዳም በዚህ ዘመን ግን በርካታ ተከታይ እያፈሩ ይገኛሉ። በሌሎች ሀገራት ላይ ከምንመለከታቸው ሰዎች በተጨማሪ በኢትዮጵያም ጭምር በቅርብ ጊዜ እኔ ድንግል ማርያም ነኝ ብላ የመጣች ግለሰብ በድፍረት ይህንን ሀሳቧን ስታንጸባ ተባረቅ ብለውም የራሷን በርካታ ተከታዮች አፍርታ የቤተክርስቲያን ስርዓት በራሷ መንገድ ቀርጻ እንቅስቃሴ እያደረገች ትገኛለች። የእኔ ደም የክርስቶስ ደም ነው በማለት ደሟን ለሰዎች እንደምትሰጥ አንዳንድ መረጃዎች ይጠቁማሉ። ይሄ አይነት የድፍረት እንቅስቃሴዎች የመጨረሻውን ዘመን ላይ ለመዳረሳችን አንዳንድ ምልክቶች ሆኖ የሚታይ ይሆናል። ጦርነትን የጦርነትንም ወሬ ትሰሙ ዘንድ አላችሁ። ህዝብ በህዝብ ላይ፣ መንግስትም በመንግስት ላይ ይነሳሉ። ያለንበት ዘመን አርማጌዶን በሚል ስያሜ የሚታወቀው ታላቁ ጦርነት ለመቀሰጥ ዳር ዳር እያለ የሚገኝበት፣ የተለያዩ ሀያላን ሀገራት እርስ በርስ የበርካቶችን ህይወት በቀጠፈ ጦርነት ውስጥ የሚገኙበት፣ ሌሎችም ወደ ጦርነት እየተንደረደሩ የሚገኝበት ዘመን ምናልባትም በታሪክ ከነበሩት በባሰ በጅምላ ጨራሽ መሳሪያዎች ከፍተኛ የሆነ ውድመት እየተስተናገደባቸው ያሉ ጦርነቶችን በቅርብ ጊዜ ውስጥ አስተናግደናል። ከዚህ ባለፈ ለጦርነት የሚውሉ በርካታ መሳሪያዎች እየተሻሻሉ የሚገኙበት፣ ለወታደር ኃይልና ለጦር መሳሪያ ሀገራት ከፍተኛ ገንዘብ የሚያወጡበት፣ በአጭሩ እርስ በርስ የሚደረጉ ጦርነቶች የሰፉበት ዘመን ነው። ይህም የጦርነትን ወሬ አብዝቶ መስማት የመጨረሻው ዘመን ለመድረሱ ምልክት መሆኑን በአግባቡ እንድንረዳ የሚያደርግ ሌላኛው ነጥብ ነው። በየሀገሩም ረሃብ፣ ቸነፈርም፣ የምድርም መነዋወጥ ይሆናል። ከሌሎችም ምልክቶች በተለየ በተፈጥሮ ምክንያት የሚከሰተው ይሄ ምልክት እኛ እንድናስተውለው በሚያደርግ መልኩ በሀገራችንም ይሁን በሌሎች ሀገራት ይበልጥ በአፍሪካ ሀገራት ላይ በሰፊው በርካቶች በረሃብና ድርቅ ለከፋ ችግር የሚጋለጡበት ምንም እንኳን የቅንጦት ኑሮ የሚኖሩ ብዙዎች ቢኖሩም በሚሊዮኖች የሚቆጠሩ ሕዝብ የሚላስ የሚቀመስ ታጥቶ የሚቸገርበት ዘመን ላይ መድረሳችን ነው። የመሬት መንቀጥቀጥ ጎርፍና ሌሎች ተፈጥሯዊ አደጋዎች ደግሞ ከተሞችን እያፈረሱ ለበርካቶች እልፈት ምክንያት የሆኑ በርካታ ሰብሎች በአደገኛ ነፍሳት እየወደሙ አንዳንድ ተላላፊ በሽታዎች ብዙዎችን እየጨረሱ የሚገኙበት ዘመን ነው። ይህ የሚሆንበት አንዱ ምክንያት የሰዎች ልጆች ከገቡበት ከፍተኛ የጥፋት መንገድ አንጻር ለመክሰፍት የሚላኩ አደጋዎች እንደሆኑ ብንረዳም በአጠቃላይ ከሌሎቹ ምልክቶች ጋር አስተባብረን ስንመለከታቸው የመጨረሻው ዘመን ለመድረሱ አንድ ማስረጃ ሆኖ መቅረብ የሚችል ምክንያት መሆኑን እንረዳለን። ብዙዎች ሐሰተኞች ነቢያት ይመጣሉ ብዙዎችንም ያስታሉ። ትንቢት በቤተ ክርስቲያን አስተምሮ የሚመጣውን አስቀድሞ ለማወቅ የሚሰጥ ጸጋ ሲሆን በይበልጥ በኦሪት የጌታችንና የበደልታችን የኢየሱስ ክርስቶስን ስጋዌ በተመለከተ እንዲሁም ደግሞ ተስፋ ያልነበረበት ዘመን ስለነበር ለሕዝቡ ተስፋ ለመስጠት አበይትና ንዑስ ብለን የምንከፍላቸው 16 ነቢያት ተነስተው ነበር። ከዚያ በኋላ በሐዲስ ኪ መዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስጋዊ ከተፈጸመ የሰው ልጅ ፍጹም ድኅነትን ካገኘ በኋላ ግን በቤተ ክርስቲያን አስተምሮ መምህራን ሊቃውንት ይነሳሉ እንጂ በይፋ ነቢያት ብለን የምንጠራቸው ቅዱሳን አልተነሱም። ይህ ሆኖ ሳለ በዘመናችን ግን ነብይ ወይም ነብይት በመባል መጫወቻ የሆነ ይመስል በበርካቶች ይህንን ስም እንደ ቅጽል እየተጠቀሙት፣ በሐሰተኛ ነቢያት በርካቶች እየተሳሳቱ የሚገኙበት ወቅት እንደሆነ ሁላችንም በቅርበት የምናስተውለው ጉዳይ ከሆነ ውሎ አድሯል። ቢቻላቸው የተመረጡትን እንኳን ለማሳቅ ታላላቅ ተአምራትና ድንቅ ስራን ይሰራሉ ተብሎ የተገለጸው እነዚህ ሐሰተኛ ነቢያቶች እንደ ሁኔታው በተለያየ ስፍራ ላይ በስፋት የተለያዩ ተአምራትን በክፉ መናፍስት እገዛ ሲያደርጉ፣ አንዳንዶች ደግሞ ሰዎችን በመሸወድ ያደረጉ ሲመስሉ እና ይህ አይነቱ እንቅስቃሴ መጽሐፍም እንደጠቀሰው የተመረጡትን ተብሎ የሚጠሩት በቀናች ሃይማኖት ላይ የሚገኙትን አስተው ከትክክለኛ መንገድ ወደ ተሳሳተ መንገድ እንዲገቡና ከእምነታቸው እንዲስቱ አድርጓል። በዚህ ዘመን ትክክለኛው እምነት ሳስቶ ከፍተኛ ቁጥር ያለው ሕዝብ በስህተት መንገድ የሚራመድበት ዘመን መሆኑ አንዱ ማሳያ ይሆናል። የርኩሰት ምልክት በተቀደሰ ቦታ ቆሙ ባያችሁ ጊዜ አንባቢው ያስተውል። አስቀድመውን ከጠቀስናቸው ምልክቶች በተለየ መልኩ ማስተዋል የሚጠበቅ በንባቡም የተጠቀሱለት ይሄኛው ምልክት በዘመናችን በተለያዩ አብያተ ክርስቲያናት ላይ የተፈጸመ ነው። ከፍተኛ ሐዋርያዊ አገልግሎት የተፈጸመባቸው ቅዱሳን ተመላልሰው ድንቅ ሥራን የሰሩባቸው ስፍራዎች ብቻ ሳይሆኑ ሀገራት ጭምር አሁን ላይ የእግዚአብሔር ስም የማይጠራባቸው ስፍራዎች መሆን መጀመራቸው ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ከዚህ ባለፈ እስካሁን ድረስ አንዲት የሆነችውን ሃይማኖት አጽንተው ይዘው የሚገኙ ያዩ አብያተ ክርስቲያናት ላይ ደግሞ ከፍተኛ የሆኑ ፈተናዎች እየተፈጸሙ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን፣ በአንዳንድ አብያተ ክርስቲያናት ላይ እንደተፈጸሙ የሚሰሙ አንዳንድ ተግባራት አስተዋይ ከተገኘ በተቀደሰው ስፍራ ላይ የርኩሰት መንፈስ መቆም መጀመሩን የሚገልጽ አንዱ ማሳያ መሆን ይችላል። ክርስቶስ በዚያ አለ ወይንም በዚያ አለ የሚሏችሁን ሰው አትስሙ። አንዲት እንደሆነች የተነገረላት ሃይማኖት በተለያየ መንገድ ሰዎች ከርሷ እየመጡና በሌሎች መንገድ ሄደው መጽሐፍ ቅዱስን የሚጠቅሱ በርካታ ልዩነት ያላቸው ሃይማኖቶች የተፈጠሩበት ዘመን ላይ እንገኛለን። ከዚህ ባለፈ እነዚህ እምነቶች ሁሉም በየፊናቸው ክርስቶስ እኛ ዘንድ ነው እያሉ በመጽሐፍ እንደተጠቀሰው ብዙዎችን ለማሳመን የሚጥሩበት ዘመን ነው። በግል ጉዳይና በተለያዩ ምልክቶች እረፍትና ሰላም ያጣ አመዛዝኖ ትክክለኛውን ለመወሰን በቂ እውቀት የሌለው ሰው በዚያ አለ ሲባል ተሸውዶ በመግባት ክርስቶስ በማይኖርበት ስፍራ ክርስቶስን ፍለጋ ከጀመረ ሰነባብቷል። ከአመፅም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። ፍቅር፣ አንድነት፣ ሰላምን መበጥበጥና ክፋትን ምቀኝነትን በሰዎች ውስጥ ማሳደር ምኞቱ የሆነ ጠላት በዘመናችን ከሚያደርገው ከፍተኛ እንቅስቃሴ የተነሳ ብዙዎች ዘንድ ፍቅር እየጠፋች ነው። በፍቅር የተጀመሩ ትዳርና ጓደኝነቶች በመገዳደል ሲፈጸሙ እናያለን። አንዱ አንዱን ለመጣል ክፋት የሚያሲርበት በርካታ የጓደኝነትና የቤተሰብ ግንኙነት በሀገራችንም በሌሎችም ዓለማትም በሰፊው ይስተዋላሉ። ከፍተኛ ጭካኔ የተሞላባቸው በቅርብ ሰዎቻቸው ላይ ግድያ የፈጸሙ ሰዎች የወንጀል ዜና በስፋት እናደምጣለን። ከሰዎች ፍቅርን ማግኘት የተሳናቸው በብቸኝነት የተጠቁ በሺዎች የሚቆጠሩ ሰዎች ራሳቸውን በማጥፋት እንደሚሞቱ በርካታ ጥናቶች እየወጡ ይገኛሉ። በሃይማኖት ስፍራዎች ጭምር ፍቅርን ለማሳጣት ጠላት የሚያደርገው እንቅስቃሴ አንዳንድ ጊዜ ተሳክቶለት እናያለን። እነዚህና ተያያዥ ጉዳዮች ምን ያህል አመጻ እንደሰፋና ፍቅር እንደቀዘቀዘ በስፋት የሚያሳዩ ነጥቦች ናቸው። በዋነኝነት በጌታችንና በመድኃኒታችን ኢየሱስ ክርስቶስ የተገለጹ እነዚህን ምልክቶች በአንድነት አስተባብርን ስንመለከታቸው የምትጠቀለልበት ዘመን እየደረሰ እንደሆነ በሚገባ መረዳት እንችላለን። አንዳንድ መረጃዎችን መነሻ በማድረግ ዓለም በዚህ ጊዜ ትጠፋለች የሚሉ ግምቶች በቅርብ ዓመታት ሲነገሩ የሰማንበት ዋነኛው እንደዚህ አይነት በርካታ ማስረጃዎችን መሰረት በማድረግ ነው። ሀሳቡን እንዲሁ ከመጥቀስ ባለፈ በሰፊው በማደራጀት ገንዘብ በማውጣት ሀሳቡ ብዙዎች ጋር እንዲደርስ ማድረግ በሚያስችል መንገድ ፊልም በመስራት ጭምር የእግዚአብሔርን መንገድ ተከትለዋል የምንላቸውም ሰዎች ጭምር የመጨረሻው ዘመን መድረሱን በይፋ ሲያውጁ ተመልክተናል። በተለያየ መንገድ በተደጋጋሚ ሲነሳ የምንሰማው የመጨረሻው ዘመን ስምንተኛው ሺህ መሆኑ ሲሆን ብሉይ ኪዳን ያሉ 5500 አመታትን አሁን ካለንበት አመት ጋር ምረን ስንመለከተው ለመጨረሻው ዘመን እየተቃረብን እንደሆነ በሰፊው ማስተዋል እንችላለን። ከመጽሐፍ ቅዱስ በተጨማሪ በሌሎች መጽሐፍት በስፋት የተገለጹ ምሳሌዎችን ይዘን በዋነኝነት በዮሐንስ ራእይ ላይ የተቀመጡ የትንቢት ሐሳቦችን መሰረት በማድረግ ያለንበትን ዘመን ስንመለከተው ምን ያህል የመጨረሻው ዘመን እየተቃረበ እንደሆነና አብዛኞቹ ምልክቶች እየተፈጸሙ እንደሆነ ማስተዋል እንችላለን። የሰው ሞቱ ዳግም ጽዓቱ እንደሚባለው ለዚህ ለመጨረሻ ዘመን ብንደርስም፣ ባንደርስም መሞታችን አይቀርም እና ይህን የዘመን ፍጻሜ መድረስ ብሎም ደግሞ መች እንደምንሞት የማናውቅ መሆኑን በማሰብ ሁል ጊዜ ራሳችንን ለዚህ ለመጨረሻው ዘመን ማዘጋጀት አለብን። አሁን የምንሰራው ስራ በኋላኛው ጊዜ መንግስት ሰማያትን አሊያም ገሃነምን ለማግኘት የሚወስን ዋና ምክንያት ነውና፣ በዚህ ክፋት በበዛበት አመፃ በሰፋበት ዘመን ላይ ብንገኝም ከተመረጡት መሃል መሆን እንድንችል ሃይማኖታችንን አጽንተን ምግባራችንን አቅንተን መኖር ይጠበቅብናል። ውድ የሰብ ቲዩብ ተመልካቾቻችን ለዛሬ አዘጋጅተን ያቀረብንላችሁ ፕሮግራም ይህንን ይመስል ዘውትር፣ በሌላ ቪዲዮ እስክንገናኝ በቸር ቆዩልን።